ጤና ይስጥልን ተመልካቾች፣ እንዴት አመሽታችኋል? ለኢትዮጵያም ስፖርት ወዲያ ዝናችሁ የስፖርት ጉዳዮች እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ሰለሞን አባቡ ከስፖርት ዜናዎቹ ጋር አብሬያችሁ ቆያለሁ። በሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ የመጀመሪያ ጨዋታውን በድል የጀመረው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በምድብ ሁለተኛ ጨዋታ ከደቡብ ሱዳናቸው ጋር ነገ ይጫወታል። በኢትዮጵያ አስተናጋጅነት እየተከናወነ በሚገኘው በዚህ ውድድር በአሜሪካዊ አሰልጣኝ ቤንጃሚን ዢመር የሚመራው ወጣት ብሔራዊ አቡድኑ የመጀመሪያ ጨዋታውን በአቻ ውጤት ካጠናቀው የደቡብ ሱዳን ከ17 ዓመት በታች ብሔራዊ ቡድን ጋር ቀን 7 ሰዓት ላይ በአዲስ አበባው የአበበ ቢቂላ ስታዲየም ይጫወታል። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን ነገ ካለበት ጨዋታ አስቀድሞ ዛሬ ልምድ መስራቱን የኢትዮጵያ እግር ኳስ ፌዴሬሽን በድረገጹ ላይ አስታውቋል። ከዚሁ ምድብ ቀን 10 ሰዓት ላይ ሶማሊያ ከኬንያ ይጫወታሉ። በድሬዳዋ ኢንተርናሽናል ስታዲየም በሚደረጉ የምድብ ሁለት ጨዋታዎች ሱዳን ከዩጋንዳ እና ታንዛኒያ ከጅቡቲ ጋር መርሃ ግብራቸውን ያከናውናሉ። በኢትዮጵያ ከፍተኛ ሊግ የሶስተኛ ሳምንት ጨዋታዎች ዛሬም ከሁለቱ ምድቦች ቀጥለው ተከናውኗል። በምድብ ሀ አዋሳ ላይ በደረገው ጨዋታ ሐረር ከተማ የካ ክፍለ ከተማ ሁለት ለባዶ በሆነ ውጤት ሲያሸንፍ ጋሞ ጭንቻና ንብ ያደረጉት ጨዋታ ደግሞ ያለ ግብ ባቻው ውጤት ተጠናቋል። በምድብ ለ ዛሬ 3 ጨዋታዎች ሲደረጉ አዲስ ከተማ ክፍለ ከተማ ቦዲቲ ከተማን 3 ለ1፣ እንዲሁም ሱሉልታ ክፍለ ከተማ ደሴ ከተማን አንድ ለባዶ ሲያሸንፉ ቢሾፍቱ ከተማና አላባ ከተማ ያለ ግብ ጨዋታቸውን ባቻው ውጤት ተጠናቋል። ነገ ከምድብ ለ አቃቂ ቃሊቲ ክፍለ ከተማ ከቤንች ማጂ ቡና ጋር ይጫወታሉ። በሌላ በኩል በኢትዮጵያ ሴቶች ከፍተኛ ሊግ ሐዋሳ ላይ ዛሬ በተደረጉ ሁለት ጨዋታዎች ፋሲል ከነማ ቅዱስ ጊዮርጊስን ሶስት ለባዶ ሲያሸንፍ ወላይታ ዲቻና ቂርቆስ ክፍለ ከተማ ያደረጉት ጨዋታ ያለ ግብ በአቻ ውጤት ተጠናቋል። የሐዋሳ ዓለም አቀፍ ስታዲየም በሶስት ዓመታት ውስጥ እንዲጠናቀቅ እየሠራ መሆኑ ተገለጸ። ግንባታው 19 ዓመታትን ያስቆጠረውን ስታዲየም ዘንድሮ ለአገልግሎት ብቁ ለማድረግ የሲዳማ ክልል ወደ ሥራ ገብቷል። ነጻነት ጫና ያለው በዚህ ጉዳይ ላይ ተከታዩን ዘገባ አሰናድቷል።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 እንትን ድርጅት ከወሰደው በቀር ሌሎቹ እዚህ ጋር አካውንት ውስጥ አለ እንትን ብለውናል። እኛም አሁን ያንን አንቀሳቀሰን ስራ ስንጀምር ነው ብር ሲያስፈልገን ወደዚህ አካውንት ይተላለፈን ብለን መመሪያ መስጠት የምንችለው እና ለጊዜው እሱን ገምግመን የተቀበልነው ነገር አይደለም፣ እንደ መረጃ ነው የሰጡን። ባለፈው በሆነ መድረክ ላይ የ2029ኙን የአፍሪካ ዋንጫ ለማሰናዳት መንግስት በቁርጠኝነት እየሰራ እንደመሆኑ መጠን ስታዲየሙ ለታለመው ግብ ይዘጋጃል ተብሏል። እስከዛማ ኦልሞስት መቶ በሚባል ደረጃ ያልቃል ብዬ ገምታለሁ። ምናልባት ትናንሽና መለስተኛ ጉዳዮች ካልሆኑ በቀር በዚህ መንገድ አሁን በየአመቱ ሶስት መቶ አራት መቶ አምስት መቶ ሚሊዮን እየተያዘ በሄደ መጠን ያልቃል የሚል እምነት ይኖረኛል። ምናልባት እድል ይካል ና ፌዴራል ሚኒስቴር መስሪያ ቤትም በዚህ ላይ ድጋፍ ማድረግ የሚችልባቸው ሁኔታዎች ካሉ ከእነሱ ጋር የምንነጋገር ይሆናል። ግን በእኛ በክልሉ ደረጃ አሁን በተያዘው መንገድ ሶስት አመት ባልበለጠ ጊዜ ውስጥ ያልቃል የሚል ሙሉ እምነት አለኝ።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 የስፖርት ዜናዎቻችን ይቀጥላሉ ከውጭ የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ዛሬም ቀጥለው ሲደረጉ የጀርመንና ና የስሎቫኪያ ጨዋታ ተጠባቂ ሆኗል ካደረጓቸው አምስት ጨዋታዎች አራቱን ያሸነፉት ጀርመን ና ስሎቫኪያ በኩል 12 ነጥብ በግብ ክፍያ ተበላልጠው አንደኛና ሁለተኛ ደረጃ ላይ መቀመጣቸው የምሽቱን ጨዋታ እንዲጠበቅም አድርጎታል። ምሽት አረሳ ከ45 ላይ በሬድቡል አሬና የሚደረገውን ጨዋታ የሚያሸንፈው ቡድን በ2026 የዓለም ዋንጫ ላይ በቀጥታ ማለፉን ያረጋግጣል። ጨዋታው አቻ የሚጠናቀቅ ከሆነ ግን የተሻለ የግብ ክፍያ ያላት ጀርመን በቀዳሚነት በትልቁ መድረክ ላይ መሳተፏን የምታረጋግጥ ሲሆን ስሎቫኪያ ወደ ጥሎ ማለፉ የምታመራም ይሆናል። በምሽቱ ጨዋታ ማርክ አንድሬ ተርስቴገን፣ ከሃቨርት ጀማር ሙዚያላና አንቶኒ ሩዲገር በጀርመን በኩል በጉዳት የማይሰለፉ ተጫዋቾች ናቸው በሌሎች ስታዲየሞች ኔዘርላንድ ከሊቱዌኒያ ሰሜን አየርላንድ ከሉክዘምበርግ ማልታ ከፖላንድ ቼክ ሪፐብሊክ ከጂብራልተር እንዲሁም ሞንቴኔግሮ ከክሮኤሺያ ይጫወታሉ ኔዘርላንድ በቀጥታ ወደ አለም ዋንጫው ለማለፍ አንድ ነጥብ በቂዋ ነው እድሳት ሲደረግለት የነበረው የባርሴሎናው የካምፕ ኖው ስታዲየም ከረጅም ጊዜ በኋላ በሳምንቱ መጨረሻ ጨዋታ ማድረግ ይጀምራል የካታላኑ ክለብ ይፋ እንዳደረገው ከሆነ 105000 ተመልካቾችን እንዲህ ተርጎ ማስፋፋ ያደረገለት ግዙፉ ስታዲየም በመጪው ቅዳሜ ባርሶና ከአትሌቲክ ቢልባው በሚያደርገው ጨዋታ ስራውን በድጋሚ ይጀምራል። ባለፉት ሁለት ዓመታት ስልሳ ሺህ ተመልካቾችን በሚይዘው ሞንትጁዊክ ስታዲየም ሲጫወት የነበረው ባርሶና ከሁለት ዓመት ከአምስት ወር በኋላ ወደ ግዙፉ ሜዳ በዚህ ሳምንት ይመለሳል። ቀድሞ ዘጠና ዘጠኝ ሺህ ተመልካቾችን ይይዝ የነበረው ካምፕኑ ከእድሳቱ በኋላ የሚያዛቅሙ ወደ 105,000 ከፍ ያለ ሲሆን በዚህ ሳምንት በሚደረገው ጨዋታ ግን የተወሰነ ተመልካች ብቻ ወደ ስታዲየሙ ይገባልም ተብሏል። በቀዳሚው ጨዋታ 45,000 ተመልካቾች ብቻ ወደ ስታዲየሙ እንዲገቡ ፍቃድ አግኝተዋል ተብሏል። ጀርመናዊ አሰልጣኝ ሃንሲ ፍሊክ ለመጀመሪያ ጊዜ በካምፕኑ ጨዋታቸውን የሚያደርጉም ይሆናል። በመጨረሻም ከአባት እስከ ልጅ በቀጠለው የቦክስ ፍልሚያ በመጨረሻም የቤን ቤተሰብ ማሸነፍ ችሏል። ተፎካካሪነትን ከአባቶቻቸው የወረሱት ኮነር ቤን እና ክሪስ ኡባንክ ለሁለተኛ ጊዜ ሲፋለሙ ኮነር ቤን አሸናፊ ሆኗል። ዮሴፍ ሹምዬ ታሪካዊን ፍልሚያ እንደሚከተለው ያስመለክተናል። ይህ ፍልሚያ የሁለቱ ቡጥኞች ብቻ አይደለም፣ ከቤተሰብ የተወረሰ ተቀናቃኝነት 35 ዓመታትን የተሻገረ ተፎካካሪነት እንጂ ኮነር ቤንና ክሪስ ክሪሱ ኡባንክ በቀል፣ የቤተሰብ ክብር፣ ሁሉን የሚያካትተው ተጠባቂው ፍልሚያ በኮነር ቤን አሸናፊነት ተጠናቋል። የዚህ ቤተሰብ ተፎካካሪነት የጀመረው በ1990 ነበር። ከ35 ዓመታት በፊት ናይጀል ቤን እና ክሪሱ ባንክ የወቅቱ አነጋጋሪ ፍልሚያን አድርገዋል። ለቀበቶ የተደረገ ትንቅንቅ ባይሆንም ዝነኛው ተዋናይ ጀረሚ ፒቨን፣ ታዋቂው አቀንቃኝ ሮድ ስቲዋርት እንዲሁም የቀድሞ የአርሰናል ኮከብ ቴሬ ሄነሪን ጨምሮ ብዙዎች እየታደሙበት ተጠባቂ ውድድር ነበር ያደረጉት። ድሉም የክሪሱ ባንክ ነበር። ሁለቱ እንግሊዛውያን ቦክሰኞች ከሶስት ዓመታት በኋላም በድጋሚ ተፋልመው ክብሩን በመጋራት አጠናቋል። እናም ናይጀል ቤን ባንክን ማሸነፍ ሳይችል ፍክክራቸው በዚሁ ተቋጨ። ከብዙ ዓመታት በኋላም ይህ አይረሴ ፍክክር በልጆቻቸው በኩል ዳግም ብቅ አለ። ኮነር ቤን የአባቴን ቁጭት ለመወጣት የቤተሰቤንም ክብር ለማስመለስ ዝግጁ ነኝ ብለው ባለፈው ዓመት ሚያዝያ ወር ላይ ከክሪሱ ባንክ ጁኒየር ጋር ተፋለሙ። ከዚህ ውድድር በፊት አንድም ጨዋታ ያልተሸነፈው ቤን ለድል ቢጠበቅም አሸናፊነቱ ግን አሁንም የው ባንክ ሆነ። የቤን ቤተሰብ የው ባንክን ቤተሰብ ለማሸነፍ ያደረገው ጥረት ከ35 ዓመታት ጥበቃ በኋላም ሊሳካ አልቻለም። ነገር ግን ተስፋ መቁረጥን አልመረጠም። እናም ሁለተኛ ፍልሚያ ለማድረግ ቀጠሮ ያዙ። የቅዳሜ ለቱ ፍልሚያም የቤን ቤተሰብ በመጨረሻም የባንክ ቤተሰብ ላይ ድል የሚቀዳጅበት ወይንስ የባንክ ቤተሰብ ከአባት እስከ ልጅ አሸናፊነቱን የሚያስቀጥልበት የሚለውን የሚመልስ በመሆኑ ከምን ጊዜውም በላይ ተጠብቋል። ኮነር ቤን እና ክሪስ ዩባንክ ጁኒየርም ታሪካዊውን ቤተሰባዊ ፍክክር ባስጀመሩት አባቶቻቸው ታጅበው ፍልሚያው ወደሚደረግበት የቶትናም ሆትስፐር ስቴዲየም ደረሱ። ልብ አንጠልጣዩ ፍክክርም ተጀመረ። ኮነር ቤን የባንክን ቤተሰብ ለመርታት ጊዜው አሁን ወይንም መቼም ነው በሚል ቁርጠኝነት ገና የውድድሩ መጀመር እንደተበሰረ በጠንካራ የቀኝ እጁ ዩባንክ አናትና ሆድ ላይ ደጋግሞ መሰንዘር ጀመረ። ቁጭትናልህ ፊቱ ላይ የሚነበበው ቤን ለዓመታት የጸናውን ታሪክ ለመቀየር የተወዳደሩትን ዙር እንኳን ሳይቆጥር ተጋጣሚው ላይ የቡጢን አዳና ወረደበት። ለመሆኑ ስንተኛ ዙር ደረስን ብሎ የጠየቀው እንኳን ወደ አስራ ሁለተኛው ዙር ሊገባ ሲል ነበር። ፍክክሩ እስከ መጨረሻው ቢዘልቅም ሆነር ቤን በመሃል ሁለት ጊዜ ኡባንክን ዘርሮታል። ኡባንክ የሚወርድበትን የቡጢ ማዕበል ተቋቁሙ እስከ መጨረሻው ከመዝለቅ ውጪ የአባቱን አሸናፊነት የእሱንም ያለፈው ዓመት ስኬት ለመድገም የሚያስችል ብቃትን አላሳየም። እናም 35 ዓመታትን በዘለቀው ትንቅንቅ በመጨረሻም የቤን ቤተሰብ የኡባንክ ቤተሰብን አሸነፈ። 119 ለ107፣ 116 ለ110፣ 118 ለ108 ሶስቱም ዳኞች በአንድነት ብልጫውን ለኮነር ቤን ሰጥተዋል። በልጁ በቀልን የተወጣው ናይጅል ቤንም እንኳንም የአብራኬ ክፋይ ሆንክ በሚል ስሜት መድረኩ ላይ ተሸክሞት ደስታውን ገልጿል። አባቴ በቀልህን ትወጥቼ ልሃለሁ። የቤንና ኡባንክ ቤተሰብ ፍልሚያም ይህ የመጨረሻ ይመስለኛል። በእርግጥ እኔ ወንድ ልጅ አለኝ፣ ክሪስ ደግሞ መንታ ልጅ ለማግኘት መንገድ ላይ ነው። ኮነር ቤን ከታሪክ ቀያሪ ድሉ በኋላ እየተናገረው ነበር። ክሪስ ባንክም ሽንፈቱን ተቀብሎታል። ከፍልሚያው በኋላ እጁን ተጋጣሚ ኮነር ቤን ትከሻ ላይ ጣል አድርጎ የቻልኩትን ሁሉ ሞክር ያለው፣ እሱ ግን በሚገባ ተፋልሟል ዛሬ የተሻለው ቦክሰኛ ኮነር ቤን ነበር ሲል ምላሹን ሰጥቷል። በቦክስ ታሪክ ለመጀመሪያ ጊዜ ከአባቶቻቸው ጀምሮ የተፎካከሩት ኮነር ቤንና ክሪሱ ባንክም እርስ በርሳችን የምናደርገው የመጨረሻ ፈልሚያችን ነው ብለዋል። ምናልባትም ልጆቻቸው የዛሬ 20ና 30 ዓመታት ፍክክሩን የሚያስቀጥሉት ከሆነ ግን ሌላ አስደናቂ ታሪክ ይሆናል።